ግን ለታመመ ሰው ለቻሌንጅ ፎሎ ስል ክብሬን ነካ፣ በቃ ሲዘሩ፣ ወይኔ ለካ ሰውን መለመድ እንዲህ ነው ማለት ነው ብዬ አሰብኩ። ነገር የኔስ ልጅ ቢሆን ሚኪ እየታመመው ልጄ ቢሆን ወንድሜ ቢሆን ባሌ ቢሆን አባቴ ቢሆን አሰብኩና፣ አባቴ ቢሆን ልጄን ለማዳን እየተተፋብኝ ቢሆን ለምን አለዋል፣ ልጄን ለማዳን ልጄን በህይወት ለማቆየት ልክ እንደዛ አስቤው ዝም አልኳቸው። ኮመንት ላይ ሜንሽን እያደረጉኝ በሰው ግን ፎሎቲ ያለሽ እንዴት ምናምን ይሉኛል።

እኔ ብሬን አልሰጠኝም፣ ችግር የለውም። ሰጠለው ሰኞ ማክሰኞ ብሎኛል። አሁን ደግሞ እኔ ታማሚ ስለሆነ ብሬን እስከሚሰጠኝ አልልሽም። ራሴ ከላይ ትለያለህ ትችላለህ። ገና እሱ ብሩን ሳይሰጥ ከራሴ ከኪስ አውተልሰጡና ከዛ ከሱ ትቀበል ነው ወላሂ እሰጠዋለሁ ከራሴ እሺ። አካውንት ነምበር ገር እዚህ ጋር ልንገርህ ወይስ ዋትሳፕ ናይ ፎርዋርድ እናርግለን?

በጣም ነው ማመሰግናችሁ። አልረጋም ፎሎ ያደረጋችሁ በጠቅላላ ለሚኪ ወንድማችን መታገሻ ገንዘብ መታከሚያ ገንዘብ እንደለገሳችሁ ቁጠሩ። ይህንን እንድታቁ እፈልጋለሁ። ገንዘብ እንደለገሳችሁ አልረጋም ፎሎ ያደረጋችሁ በጠቃላይ ለዚህ ሚኪ ወንድማችን መታከሚያ ገንዘብ የእናንተ ፎሎ ለወንድማችን መታከሚያ ገንዘብ ነው የሆነው። ተባረኩ። ያው ሙባረክ መቶ ሺህ ብር አስገብቶ ደረሰኝ ልኳል። መቶ ሺህ ብር መቶ ሺ ብር አስገብቶ ደረሰ ይልኳል። ሙባረክ ሙሰማ በቃሉ መሰረት አንረዳን ፎሎ አድርጋችሁ መቶ ሺ ስታስገቡ መቶ ሺ ብር ለሚኪ እነግሳለሁ ባለው መሰረት ቃሉን አክብሮ ይኸው አሁን ነው መቶ ሺ ያስገባ ነው። አንረዳን ይኸው አሁኑኑ ሙቤ መቶ ሺ ብሩን አስገብቶ ደረሰ ይልኳል እና ሙባረክ ቃልህን አክባሪ ቃል በተግባር ስለሆንክ ክብችግ በጣም አድርገን እናመሰግናለን። ሆነ በጣም ይዘግናለው አንደኛው ነገር

ለዛ አንድ ሺህ ብር ሁለት ሺህ ብር እያሉ ከሚሉ ለምን ስድስት መቶ ሺህ ብር ከማገኙ መቶ ሺህ ብር ብለቅ ምን ችግር ያለው ብዬ አንቺ ሰጠዎች ተለንጁ አንቺ ደግሞ ሞላሽ። አመሰግናለው እዚህ ደግሞ ያላቸው የአቢባ ቤተሰቦች እውነትም ደግኖች ናቸው። አቢባ በየመንደሩ እየሄደች እየጠራችኝ ኔን ራሷ ተቸግራ እኔን እየጠራችኝ አስመጣልኝ እያለች ስትናገር፣ አይ ሀቢባ ብላችሁ መመረቅ ሲኖርባችሁ ሜንሽን እያደረጋችሁ ቶሎ ትለምኛለሽ ምናምን። እኔ መናገር ብዬ ነው እንጂ ወላሂ ብዙ ነገር መናገር እችላለሁ እኮ። ወንድማችሁ ወንድማችን ታሞ ነው ያለው። ባላህ እጅ ነው ያለው። እኛ የምናውቀው እኮ ሰው ሲሞት በቃ ለምንድን ነው እንደዚህ ምናገ ሴገረ እዚህ አይጠፋም፣ ወላሂ። በመቶ መቶ ሺ ብር ነው። ከዛ በላይም ደሞ ካገኘው አመጣለሁ ቻሌንጅ የአንቺ ቤተሰቦች አያሳፍሩ። ቃል በተግባር ነኮላ ያከበርኩ ክድሮ ማክባሪት ነኝ። የበለጠ ደግሞ አከበርኩ ቃልህን በተግባር አንገበገብኩ በጣም ይቅርታ። ቮይስ አድርጊና ይኸው ሁሉ መቶ ሺ ገብታና መቶ ሺ ያስገባ ብዬ ስለጠራሁ ይቅርታ። ግን ቃል በተግባር መሆን ክን አይቻልም። ብዙ ሰው እዚህ ሶሻል ሚዲያ ላይ ቃል ይገባል፣ ግን አያደርግም። እና ሰውን ማመን ትንሽ ከባድ ስለሆነ ነው ያጣደፍኩህ። እና ግን አንተ ደግሞ ቃልህን አክባሪ መሆን ከሆነ ግን አሳይተሃል። በጣም ነው የምናመሰግነው። ኔትወርክ ነክሎት ነው ተመልሶ ይመጣል። የሚያመር ማለት ተደሰቻለውም ከፍቶኛልኝም ላይ እኔ ለራሴ እንደዚህ ራሴን ዝቅ አላደረግም። ፎሎ አድርጉ ስል ጎሬ የሰው ወሬ እያቋረጡ ፎሎ አድርጉ ስል ተናገረኝ። ግን እኔ ለታማሚ ወንድማችን እኔ ልጅ ወንድሜ አይደለም ስጋዬ አይደለም ምንም አደለም። እዚህ ቲክቶክ ላይ ነው መጥቶ ታሞ ስቃዩን ችግሩን መከራውን ስላየው ነገ ከሞተ በኋላ ፎቶ ለጥፈና ራይፒ ከም ምንል ከምናለቅስ በቁሙ እንርዳው ብዬ ለሱ ብዬ ነው። የአምስት የከፈለኝ ነገር የለም እንደ ሰው እንደ ወንድ ልጅ እናት ወንድም እንዳላት እህት፣ አባት እንዳላት ሴት ልጅ፣ ወንድ ባል እንዳላት ሴት በጣም አንጀቴን ስለበላኝ ስላሳዘነኝ እባካችሁ አረዳን ፎሎ አርገን መቶ ሺ ብር ለዚህ ልጅ ለእኔ ኬስ የሚገባ ነገር የለም የሚታሰብልኝ ኮሚሽን የለም። ግን እንደዛ ሲያደርጉኝ ፎሎ አርጎት ስላልኩ በጣም ከፍቶኛል፣ አልዋሻችሁም ግን ዋቴቨር ነው የተሰደብኩ ሆነ ምንም ብዬ፣ ዋናው ፖይንቱ አልረዳ፣ መቶ ሺ ገብቷል። ሚኪ መቶ ሺን አግኝቷል። አይዶንኬ ነው። ከዛ ውጪ አላማዬ ካሳካው ለዚህ ልጅ ገንዘቡ ከሞላለት እኔ ምን አገባኝ ብትሳደቡ ምን ብትሉ ይስጥልኝ ልጆችሽን ትዳርሽን ሰላም ያድርግልሽ። እንዲሁም ደግሞ የአንቺን ተከታዮችን ትም ደግሞ ፎሎሶችን ተከታዮችን ደግሞ አላይ ባርክልኝ እግዚአብሔር ስትል እኔ ምንም ከቃላት በላይ ነው። ተስፋ የቆረጥኩ ሰው ነኝ እግዚአብሔር። ሁላችሁን ሁላችሁን አመስግኑ እግዚአብሔር በታች ከፈጣሪ በታች እግዚአብሔርም ነገር ሁሉ በጨለመብኝ ጊዜ ነገሮች በጨለሙብኝ ጊዜ እንግዲህ እሷ ነች አስገብታኝ ያለውን ችግሬን ተረርታ እትረዳኝ ፈቃደኛ የሆነችውና እና ነገሮቹ ትሉ ጨለም ብለውብኝ ነበር። እግዚአብሔር ምስክሬን እንዲሁ ደግሞ ሙባረክ ሰጠ። ምቻል እጅ ደ በጣም እግዚአብሔር ያምብርልን አላይ ስጥልን፣ ገለቶም ያለን ወንድም ተባረክ እና ሁላችሁም ደግሞ ከአቡዬ መሆናችሁ እርዳታችሁን የለገሳችሁ ነው፣ አላህ ይስጥልኝ፣ እግዚአብሔር ይስጥልኝ፣ እመቤቴ ማርያም ይስጥልኝ። ሁላችሁም ኢትዮጵያን እና ኤርትራውያን፣ እኔ ማለት ቤተሰብ የለኝም ዘመድ ይልኝ፣ ምንም ነገር እግዚአብሔር ይስጥልኝ። እናንተ ናችሁ ዘመድ፣ በቸገረኝ ጊዜ የደረሳችሁልኝ እናንተ ናችሁ። ዓለም ያውቀዋል፣ የእኔን ችግር እግዚአብሔር ያውቀዋል። እግዚአብሔር አክብሩ። በጣም ወንድማችን በእናትህ እንደዚህ ነገር፣ ልብ የሚሰብር ነገር አትናገር በእናትህ። አለን እኛ ኢትዮጵያውያን ካንተ ጋር አለን። ወንድማችን ነን፣ ወንድምህ ነኝ እኔ። ሀቢባ እህትህ፣ እናትህ፣ አይዞሺ፣ አይሰማህ። በእናትህ ወላሂ ያሳዝናል፣ በጣም በጣም ያሳዝናል። በፈጠራችሁ ማለት ነው። በዚህ አጋጣሚ ቻሌንጅ ምናምን ያላችሁ አምጡልን። እኔም ደሞ ስራ አባታለሁ፣ ለሀቢባ ስጧትና ለሱ ፉሎ ምፈልጉ ቻሌንጅ ምናምን ካላችሁ አንጡልና፣ ብሩን ሞልተንለት በእናታችሁ ይታቀም። ወላሂ ልብ ይነካል፣ ወላ የተናገረው ንግግር ደግነት አይከፈልም። ምንድን ነው መሰለኝ የሚሆነው አንተ ነገ ታክመህ ሌሎች ሰዎችን ታግዛለህ። አንተ ጥሩ ቦታ ላይ ሆነ ከአንተ የባሰ ቦታ ላይ ያሉ ሰዎችን ታግዛለህ። እመነኝ። ገባህ? እኔም ከአንተ በፊት ተቸግሬ በሰዎች ተረድቼ እዚህ ደርሻለሁ። ሶ ዛሬ ደግሞ እኔ የተሻለ ቦታ ላይ ሆኜ ከኔ የባሰ ሁኔታ ላይ ያሉ ሰዎችን እየረዳሁ ነው ሰው። አንተም ነገ የተሻለ ሁኔታ ላይ ሆነ ከአንተ የባሰ ሁኔታ ላይ ያሉ ሰዎችን ታግዛለህ። ይሄ ነው በቃ ሰንሰለት ነው። ገባክ እ? ስንት ብር ይጎልሻል አሁን? ቃል የተገባው ከሞል ከገባ ሁሉም ጨርሰናል። ቃል የተገባው አንድ ነጥብ ሶስት ቃል አንድ ነጥብ አራት ቃል ተገባል። ሀምሳ ሀምሳ ሺህ ቃል የገቡ ሰዎች እያስገቡ ደረሰኝ እየላኩልኝ ሶ ሙሉ ቃል የገቡልኝ ሰዎች ቃላት መዝግቤያለሁ ቁጥራቸው፣ ሁሉም ዋትሳፕ ላይ ደረሰ ሙሉ ቃል የገቡት ሰዎች ካስገቡ አንድ ነጥብ አራት ነው። አንተ ካስገባከው መቶ ጋር አንድ ነጥብ አምስት ይመጣል። ቃላቸውን አክባሪ ናቸው ሁላችሁ ማለት ነው። ወላሂ አቢባ እንደገፍ የምናደርገው ለማሽካበት ወይ ደግሞ አቢባ አንድ ብር ሰጣይ ወይ ደግሞ ምንም ነገር እኔና አቢባ ኖርማል፣ ምንም ነገር አለ ለሚያውቀው ማለት ነው። ምንም ነገር ታውቃላችሁ። አንተ ባለትዳር፣ እኔ ባለትዳር ምን ነገር ሊኖር ይችላል? አቢባ ማለት ለሰው በሽታ ሰው ፎሎ ለምኖ መሰደብ ማለት ይከብዳል። ይሄን ደግሞ ሞራል ለሷ መሆን የምንችለው አድርገን አድርገን ስንገኝ ነው። ቃል የገባችሁ ወንድሞች እህቶቼ፣ ሁላችሁ ቃላችሁ መሰረት በናታችሁ። እኔው ለምሳሌ ስድስት መቶ ሺህ ብር አልረዳ ሊሰጠኝ ነው እና ፎሎ ለስሙይልኝ አልኳት እሱን ደውዬ ሆስተይኮ ሰኞ ማቅሰኞ አለኝ። እኔም ሰኞ ማቅሰኞ ማለት ስላለ በህጉ መሰረት ማለት ነው። ለምን እሱ መቶ ይከራከርከበል ነገር ግን አይባልም። ቃል ስለገባው ከበደኝ። አቢባ ወላሂ ወላ ኑሮኝ አይደለም። ስለዛ ሁላችሁም ቃላችሁን በአስቸኳይ ሙሉና ይህ ወንድማችን ልብ የሚነካ እየተናገረ የሆነ ነገር ቢሆን ይጸጥሰናል። እውነቴን ነው ምለ ክብር የሚገባት እና ያለችውን መስማት ያለብን ጀግና ናት። በጣም እናመሰግናለን። አረዳ እንግዲህ መቶ እኔ በእኔ አካውንት መጥቼ እሱ ደግሞ በሱ አካውንት መጥቶ እንትን ምንድን ብዬ ነበር አንተ ማለት እኛ ማለን ስለዛች የለውም ግባና አመዝግልን ስላሉ ነው የመጣሁት። እና እሱ ቻሌንጁን የኔን መስ ያንተን አካውንት አምጣው ፍላ እሱን ለማሳቀም የአረዳን አካውንት ለኔ የተሰጠኝን ስድስት መቶ ሺህ ብር የማገኝበትን ለአንቺ ሰጥቼሽ አንቺ ደግሞ አሳለፍሽ ለልጁ ለሜኪ ሰጥችው። ቶሎ በለመሽበት ለራስ አይደለም ልበይበት ወይ ደግሞ በጣም ይገርማል። እኔ ያ ነው አንልም ግን ከሰማይ በጣም ሁሉ ብያላት በራሳቸው ፈልገው ፎሎ የሚያደርጉ ይህ አካውንት አሁን ተከታዮች ሰዎች ሰዎች ሆናችሁ ሰዎች ቃል የገባችሁ ሰዎች ስለ የሞታፋፍሌ ነው ያለውት እና እባካችሁ ነገር ከነጎዲ ያምኖች ፖስት ሪፖስት አሬቢ ብላችሁ ኮመንት ላይ እንትልታ ማለት የአቡዬ ቤተሰቦች እባካችሁ ቃል የገባችሁ በአላህ ስላላህ ብላችሁ ክርስቲያኖች ስለ እግዚአብሔር ብላችሁ እባካችሁ ህይወቴ ታደጉ። ህይወቴ አደጋ ላይ ነው እና እባካችሁ በአላህ ስላቢባ ቃላት ይለኛል። አላህ ይስጥ። እናቴ ነች፣ እናቴ ታላቅ እህቴ ነች። በጣም ነው ማከብራት በጣም ነው ምዳት። በዚህ አጋጣሚ እግዚአብሔር አንተ ይትል አንተ ይጠብቅ እና ባካክስ ቃል የገባችሁ ሰዎች ባካክስ ባላ ከመሞትባችሁ ድረስ እሷም ደርሳልኛለች። በቻለችው አቅም ከአቅሟ በላይ እየተጨረጨረች ማለት ራሷ ተሰደበች በእኔ ጉዳይ ራሷ አላ አጋልጣ ማለት ማንም እየተነሳ ከፍ ዝቅ እያደረጋት ነውና፣ ባካክስ ለኔ ብላ ነው እኔ ስለታመምኩ አጋጣሚ የእኔ ክፍያ ነው አንተ ድነት እየሳቅ ጤነኛ ሆነህ ሙሉ ለሙሉ ድነት እየሳቅ ስታመሰግን ካየሁክ፣ እኔን ሳይሆን ፈጣሪ ግን ስታመሰግን ካየሁክ ለእኔ ያ ነው ክፍያ። እኔ ከሰዎች ምስጋናን አልጠብቅም። እኔ አውቀዋለሁ፣ እያገኘ ያለሁትን ጥቅም አውቀዋለሁ። እኔ እየተጠቀምኩ ነው። ምን እንደሆን ተቃለ ጥቅሜ የሰላምን ከፍተኛ አለው። ደስተኛ ሆናለው። ነገ እኔ በጊዜ ብሞት ልጆቼ ክፉ ሰው እጅ ላይ አይወድቁም። ለምን ፈጣሪ ውለታን የማይረሳ መልካም ስራን፣ የማይረሳ ፈጣሪ አምላክ እኔ በጊዜ ብሞት ልጆቼ ክፉ ሰው እጅ ላይ አይጥላቸውም። እናታቸው በሕይወት እያለች መልካም ስራ የምትሰራ የታመመ የምታግዝ መልካም ነገር የምታደረግ እናት ነበረችና፣ መዝግቡ አስቀምጧልና ልጆቼ ክፉ ሰው እጅ ላይ አይወድቁም። ክፉ ነገር አይገጥማቸውም። እኔ መልካም ሰው ከሆንኩ መልካም ስራ ከሰራው ምስ ለልጆቼ ለማስቀመጥ ነው። ስለዚህ ሰዎች ምንም ቢሉኝ አይ ዶን ኬር። ገባክ አንተ ታቅ መህዳን ነገ ፈጣሪህን ስታመሰግን በፈጣሪ በኩል ይደርሰኛል። በሰው በኩል እኔ ምንም አልፈልግም። ምን ፈልገው ከፈጣሪ ነው። ፈጣሪ ደግሞ አንተን ጨርሶ ይማርግና፣ ፈጣሪህን ስታመሰግን በሱ በኩል ይደርሰኛል። አይዞክ ጨርሶ ይማርግ ፈጣሪ

ለዛ ለዛ ክብር አለ ያቀይ ለቤት ይማራ ለዛ ታካይ አሁን ስትራፍ ይመጣ በጣም በጣም አመሰግናለሁ። እሺ ሚኪዬ በቃ ሂድ፣ ረፍት አድርግ፣ ፈጣሪ ጨርሶ ይማራ። እሺ ወንድም አለ። ለምሳሌ ፍቅረኛሽ ወይም ባልሽ ኩላሊትሽን ብትሰጪው ኩላሊትሽን አውሶ አውጥተሽ ኩላሊትሽን ንቅለ ተከላ አስፈልጎት ኩላሊቱ ፌል አድርጎ ኩላሊትሽን ኩላሊትሽን ብትሰጪው እና በሆነ ነገር ብትታሉ ጥሎሽ ይሄዳል። ኩላሊትም ያህል ነገር ብትሰጠሽ ከሰለቸሽው በቃኝ ብሎ ጥሎሽ ይሄዳል። ጉላሊትን የሚያህል ነገር አካልሽን ሰጠሽው። ፈጣሪ ግን ትንሽ ነገር አድርገሽለት የማይረሳ ፈጣሪ ብቻ ነው። እያንዳንዱን መልካም ስራችንን መዝግቦ አስቀምጦ ይከፍለናል። የሰው መ ሁሌ ምንም ነገር ስታደርጉ ለፈጣሪ ብላቸው አድርጉ። ለምን እሱ ትንሿንም መልካም ነገር ስለማይረሳ፣ ትንሿንም ነገር መዝግቦ አስቀምጦ በሚያስፈልገን ሰዓት ይልክልናል። በሚያስፈልገን ሰዓት እኛ በረዳናቸው ሰዎች ምክንያት ሳይሆን በማናውቀው መንገደኛ መቶ እጁን ይዘረገልናል ፈጣሪ ስንወድቅ ያነሳል ባስፈለገን ሰዓት ፈጣሪ መቶ እጁን ይልክልናል ሁልጊዜም ጉዳያችሁን ከፈጣሪና ከፈጣሪ ጋር ብቻ አርጉ ከሰዎች ከሆነ ትጎዳላችሁ ብዙ ኤክስፔክት አድርጌ ከሰዎች ተጎድቻለሁ ከሰዎች ግን መጠበቅ ሳቆምና ከፈጣሪ መጠበቅ ስጀምር ግን በጣም ደስተኛ ሆኛለሁ ሰዎችን መቀየም አቁም ያለው ለምን ኤክስፔክት ስለማላደርግ ከነሱ ገባችሁ ከፈጣሪ ኤክስፔክት ስታደርጉ፣ ከፈጣሪ ብቻ ስትጠብቁ እሱ ጠብቃችሁት አያሳፍራችሁም። እመኑኝ ስትጠብቁ ከፈጣሪ ብቻ ጠብቁ። እኔ ላይ ስለሰራ እኔን ደስተኛ ስላደረገኝ ነው የምነግራችሁ። የጠቀመው ወስዶ ይጠቀምበት፣ ያልጠቀመው ይመችው። ወዳችኋለሁ። እኛም ከዚህ በኋላ ማንም ቤት አንሂድ አብለን ዶንት ኤክስፔክት ፍሮም ኤኒባዲ ኤኒቲንግ። እኛ እንሰጣለን፣ ምላሹን ከሱ እንጠብቃለን። ኦኬ ፍቅራችንን፣ ክብራችንን፣ ሁሉን ነገር ደግነታችንን ለሰዎች ማለት እናከብራቸዋለን፣ እንወዳቸዋለን፣ ያለንን እንሰጣቸዋለን። ከዛ ከነሱ ምላሽ እንጠብቅ። ምላሹን ከማን ነው የምንጠብቀው? ከላይኛው ከፈጣሪያችን እንጠብቃለን። እሱ ይሰጠናል። አለቀ። ይሄ ነው ደስተኛ የሚያደርገው የሰው ልጅ። ጊቭ ዊዛውት ኤክስፔክት ሳትጠብቁ ስጡ። ልክ የኔ ቢጤ መንገድ ላይ ሳንቲም ትላችሁለት እንደምታልፉት ዊዛውት ኤክስፔክቲንግ ስጡ፣ ሳትጠብቁ። ከዛስ ምላሹ ከሱ ሲሆን ደስተኛ ትሆናላችሁ። በተረፈ ወዳችኋለሁ በጣም።